ያመለለች ጎመን በስጋ በዚህ መልክ ደርሶልኛል። በጣም ቆንጆ ነው፣ በጣም ነው የሚያምረው። በዘይታችን በመጀመሪያ ላይ እንጠብሰዋለን። ዘይት አልመጠንኩም፣ በርግጥ በጣም ይቅርታ አድርጉልኝ፣ ግን ይሆናል ብዬ የገመትኩት ነው። በአብዛኛውን ጊዜ ኮመንታችሁ ላይ የምታደርጊውን ነገር ለክተሽ መጠኑን አሳውቂኝ ብላችሁኛል። ስላላሳወቅኳችሁ በጣም ይቅርታ አድርጉልኝ። ዘይት እንግዲህ የዚህን ያህል ያደረኩትኝ አንድ የሻይ ብርጭቆ ቢሆን ነው። ምክንያቱም ተመጣጣኝ ነው ብዙ አይደለም እየሰራው ያለሁት ትኝ ለዛ ብዬ ነው። ተከታተላችሁ ግን እንደምትወዱት በጣም እርግጠኛ ነኝ። ሽንኩርታችን የዚህን ያህል ከበሰለልን በኋላ የፈጨው ቲማቲም አለ የራሱ የቲማቲም ውሃ ስላለ ውሃ ምንም መጠቀም አያስፈልግም። እዚህ ላይ እንደዚህ አድርጋችሁ ይህንን ከሽንኩርቱ ጋር ታዋህዱታላችሁ። በራሱ ውሃ ቲማቲሙ ትንሽ ጠበስ ደግሞ እስኪልን ድረስ ለተወሰነች ለአንድ ለሶስት ደቂቃ ያህል እንጠብቀዋለን፣ እንመለሳለን። የዚህን ያህል እንደዚህ ከበሰለላችሁ ከቲማቲሙ ጋር ተዋህዶ አሁን እዚህ ላይ ስጋችንን የምናደርገው ስጋው ትኩስ ስለሆነ አላጠፉትም። ትኩስ ሲሆን ባይታጠብ የተመረጠ ነው። እንደዚህ አድርገን ስጋችንን እንቀላቀለዋለን። ምክንያቱም ይህን ስጋ አብረን እዚህ ጋር ስናዋህደው ቶሎ ነው የሚመስለው በጣም ቀይ ስጋ ስለሆነ ለመብሰል ብዙ ጊዜ የማይፈጅብን እንደሆነ እርግጠኛ ነኝ። ቀይ ስጋ ይህ ጥንክር ያለ ስጋ ሲሆን ለጎመን ተመራጭ ነው። ምክንያቱም ለስለስ ስለሚል አፋችን ላይ ስናኝቀውም ጥሩ ምቾ ስለሚሰጠን እንደዚህ እናደርግና በዚሁ ላይ ደግሞ እንዳለ ቅድም ያዘጋጀሁት ነጭ ሽንኩርት አለላችሁ። ነጭ ሽንኩርታችንን በዚሁ ላይ እንጨምረዋለን። አሁን ይሄንን አገናብጣን እያማሰለን ለተወሰነ ሰዓት እንደዚህ እንጠብቀዋለን። እንደምትወዱት በጣም እርግጠኛ ነኝ። እንግዲህ ከወደዳችሁት ደግሞ እናንተ መውደዳችሁን የማውቀው ሼር ስታደርጉና ሌሎች እንዲያዩልኝ ስታደርጉ ስለሆነ ሼር እንድታደርጉልኝ ስል በትህትናና በአክብሮት ጠይቃችኋለሁ። ጊዜያችሁን ሰጥታችሁ ስለምትከታተሉኝ በጣም አድርጌ አመሰግናችኋለሁ። አስተያየታችሁን አነባለሁ፣ አ ያለሁ መልስም እሰጣለሁ። ለምትሰጡ ሰዎች ሁሉ እግዚአብሔር ያክብርልኝ። ጥሩ መጥፎን ማስተያየት እኩል ነው የምቀበለው። ምክንያቱም ሁሉም አስተያየት ለእኔ ያበረታኛል እንጂ መጥፎ ጎን አለው ብዬ አላስብም። ምክንያቱም ስህተቴን ስትነግሩኝ እንደነገ እንዳስተካክል ነው የሚያደርገኝ። እንዳልኳችሁ ላ እንደምለው እኔ በቤት ውስጥ ያለሁኝ እንጂ ታዋቂ ሼፉኝ ምናምን ሳይሆን በቤታችን ውስጥ የምናደርጋቸውን ነገሮች በቀላል ዘዴ በቤታችን እየተጠቀምን በዛው ለሰዎች ብናሳይ ብለን ስላሰብኩኝ ነው ይህንን ስራ የምሰራው። አሁን ስጋችን እንደምታዩላችሁ ስለዚህ ከቀይነት ወደዚህ ከለር መቀየር ሲጀምርልን እዚሁ ላይ ከለሩ እንዲያምርልኝ ስለምፈልግ ትንሽዬ አንድ ማንኪያ የሻይ ማንኪያ የምትሆን እንደዚህ እርድ አደርግበታለሁ። እርዱ ከለሩ በጣም ያሳምረዋል። ይሄ ነጭ ስጋ እንዳይሆን ያደርጋል። በእርግጥ ጥቅል ጎመን በአብዛኛውን ጊዜ ካያችሁን ስንጠብሰው እንትን ነው ቢጫ የሆነ ነው የሚሄደው። ግን ቢጫ የሆነ ነው የሚሄድልን ደግሞ ምን ሲሆን መሰላችሁ? በጣም ሲጠበስ ነው ውሃ ይተፋል። ያኔ እዚህ ስራ ላይ ግን ውሃ መጥፋት ስለማይጠበቅበት ጥቅል ጎመኑ እንደዚሁ ካዋሃድን በኋላ ስጋችን እንዲከበሰለልን ገባ ወጣ እንደሚባለው አይነት የስጋ አሰራር መሆን ያለበት ስጋው አኝ እንዳይሆንብን በዚሁ ላይ እንዳለ ነው። አሁን ጥቅል ጎመናችን የምንጨምረው ሽታው በጣም ውደስ የሚለው በእውነት ነው የምላችሁ። ልክ እንደዚህ ነጭ ሽንኩርት ስታደርጉበት ሽታ ሁሉ ይለዋወጣል የምግቦች ነጭ ሽንኩርት በጣም ወሳኝ ወሳኝ ነገር ነው ለምግብ ምንም አይነት ቅመም በቤታችሁ ባይኖራችሁ ነጭ ሽንኩርት ካላችሁ ወጥ በጣም ቆንጆ የምትሰሩ ስልስም ሆነ ስጋም ሆነ ነጭ ሽንኩርት በጣም ወሳኝ ነው ከጤና በተለየ ነው ማለት ነጭ ሽንኩርት ተጠቀሙ አያችሁ አሁን በጣም እንደም በከራው ራሱ ታለው በጣም ቆንጆ ነው የሆነልኝ በጣም ነው የሚያምረው አሁን እዚሁ ላይ ምን አድርጋለሁ ሌላው እየቀረኝ ነገር ጥቅል ጎመን የማስገባበት ጥቅል ጎመን በዚህ አድርጋች ጨምርና እኩል በስጋው ልክ በከተፍ ነው። አሁን እንዲህ አረገው በጣም ብዙ ይመስላል። በኋላ ላይ ግን ሙሽሽ ነው የምትለው። ጥቅል ጎመን እና ከስጋው ጋር የተመጣጠነ ነው የሚሆንልኝ። እንደምታውቁት ጎመን በአብዛኛውን ጊዜ ሲከተፍ በጣም ብዙ ይመስልና ልክ ግን ወደ መብሰሉ አካባቢ ላይ ሲደርስ ውሃ ሙሽሽ ሲያደርገው ሁነሽ ጊዜ ናት የምትሆነው። ስለዚህ ከስጋችን ጋር ሲዋሃል በጣም ቆንጆ ነው የሚሆነው። እናንተ ግን ላይክ ማረጋችሁን አትርሱ። አዲስ ይሆናችሁ ደግሞ የኔን ቻናል አሁን ያያችሁት የአመለ ልጅ ብላችሁ ሰብስክራይብ አድርጎ፣ ሰብስክራይብ ሳታደርጉ እንዳታጡብኝ። ምክንያቱም እናንተ ሰብስክራይብ ማረጋችሁ ቁጥር እይታዬ እየሰፋ እየሰፋ ይሄድና እኔም በጣም ደስ ብሎኝ እንደዚህ የምጠቀማቸውን ነገሮች ሁሉ በቀላል ዘዴ በተለይ በተለይ በቤት ውስጥ ለሆኑ ነገሮች በጣም በቀላል ዘዴ የምጠቀማቸውን ነገሮች እኔም ሰርቼ ለማሳየት ዝግጁ ነኝ፣ እና ሼር አድርጉ ሌሎች እንዲያዩ፣ ላይክ አድርጉ ብዙ ተመልካች እንዲኖረን፣ ሰብስክራይብ አድርጉ እንደኔ አላችኋለሁ። የኔ ተመልካቾች፣ ይኸውላችሁ እንግዲህ እያችሁት ሲያምር ከለሩ ራሱ። አሁን እዛ እየቀረ ነገር ቢኖር ጣሪያ ነው የሚሆነው። ግን ለተወሰነ ሰዓት ይሄንን ከደን አድርጌ ለአንድ ለሶስት ደቂቃ እጠብቀዋለሁ። የራሱ ይሁን ትንሽ ተፋስ እስኪያደርግ ድረስ ማለት ነው። ጎመናችን ይሄንን ይመስላል። ማስተ እንዴት እንደበሰለ እንዴት እንዳነሰ ያሁሉ ሁሉ ጎመን እንግዲህ እችናት ናት ሁሉ ጎመን እንግዲህ እችናት በጣም ነው የበሰለልኝ። በጣም በቆንጆ አበሳሰል ነው የበሰለው። ስለዚህ አሁን የሚቀረን ነገር ቢኖር እዚህ ላይ የምንመሰላችሁ ጨዋችንን ያላደረግነው ጨው እናደርግበት አለን። ጨዋችንን በዚህ መልክ እንደዚህ አድርገን ጨዋችንን እንደዚህ ከቀላቀልን በኋላ ስታው ራሱ በጣም ደስ የሚል ነው፣ በእውነት ነው የምላችሁ። ጎመን በስጋ አሰራር እንግዲህ ይሄን የሚመስለው በጣም ነው የሚገርመው። በጣም ደስ የሚል ሽታ ያለው በጣም ቀላል፣ በጣም ፈጣን፣ ለጤና ደግሞ እጅግ በጣም ተስማሚ የሆነው የጥቅል ጎመን በስጋ አሰራር ይህንን ይመስላል። አሁን የማደርገው ምን መሰራት ነገር የሚቀረኝ ነገር ቃሪያን የማስቀመጥበት። ቃሪያውን ከላይ ከላይ ነው የማደርገው እንጂ ብዙ እንትን የለውም ቃሪያውን፣ ምክንያቱም ያቃጥላል። ቃሪያችን በጣም ያሁኑ የገዛ ነው፣ ስለዚህ ልጆቹ አይበላም ከሚሉ እንደዚህ አድርገን ለመልክ ያህል ነው የምናደርገው። ቀምሰን አብረን እናየዋለን። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ይሄንን ግን አይታችሁ ሼር አለማድረግ በጣም ከባድ ስለሆነ ሼር በማድረግ ሌሎች ላይ እንዲደርስልኝ እንድታደርጉ እላችኋለሁ። ተመልካቾች እንግዲህ እንደምታዩት የላችሁ ጎመን በስጋ በዚህ መልክ ደርሶልኛል። በጣም ቆንጆ ነው፣ በጣም ነው የሚያምረው። በእውነት ነው የምላችሁ፣ ሁላችሁም ሰርታችሁ ሞክሩት። ቀምሰን ደግሞ እናየዋለን። ለመቅመስ ያህል እንግዲህ በዚህ አንድ ቁርጤን አደርግና ቀምሰለው። ስጋውም ቆንጆ አከታተል የተከተፈው ሁላችሁም በቤታችሁ ሞክሩት። እንግዲህ እኔ በጣም ሽታው ራሱ አስጎምጁተኛ፣ እንደዚህ ገና ሳልቀምሰው በጣም በጣም በጣም ነው የሚጣፍጠው። ቅመሱት፣ ትወዱታላችሁ። እንደዚህ እኔ ጎመን በጥቅል ጎመን በአብዛኛውን ጊዜ አልሰራም ግን ባለቤቴ በጣም ስለሚወድ፣ ስለዚህ ስራ የነበረለሽ ወይ ሰራው። በጣም ይጣፍጣል። እናንተም እንደዚህ እየሰራችሁ ለመብላት ልጆቻችሁንም ቤተሰቦቻችሁንም ጤነኛ እንዲሆኑ በቤታችሁ ሰርታችሁ መመገብ ሞክሩ። ስለ ተከታተላችሁ የጊዜያችሁ ሰርታችሁ ስለምታዩን ደግሞ እጅግ አድርጌ አመሰግናለሁ። አንዴ ደግማለሁ። በአንድ ብቻ አይቀርም እንብዛይ ነገር እም በጣም በጣም በጣም ይጣፍጣል። ሁላችሁም እንግዲህ ይህን አይታችሁ እርግጠኛ ነኝ ሼር ሳታደርጉ ላይክ ሳታደርጉ እንደማታልፉ። አሁንም ላይክ፣ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ሰላም ሁኑልኝ። ቻው፣ በሌላ ጊዜ እንገናኛለን። ቻው።